ሰቡ ዜና ባንች ነው። አይ ባሮቼ፣ ስለዚያ እንኳን እንድናወራ አልፈልግም፣ ምክንያቱም በፊት አውርተናል። አይ፣ ሰላም ውድ ቤተሰቦቻችን፣ እንዴት ናችሁ? እኔ እንደላነኝ እግዚአብሔር ይመስገን። ከበዓል በፊት አልተገናኘንም እና እንኳን አደረሳችሁ። አጋጣሚ ያው እኔ ዛሬ እንግዲህ የተከሰትኩት አዩጋ አዩን ሰላም ልበላት፣ በዛውም ደግሞ ይህን የመሰለ ጊፍት ልሰጣት ነው እንግዲህ። እሷ የቅዱስ ሚካኤል በጣም እና ውድ ቤተሰቦቻችን እንግዲህ ያው እሷ ሰሞኑን በጣም ጥሩ ስሜት ላይ እና በጣም ረጅም ጊዜ ሆኖኛል ራሱ በጣም ብዙ ሞክሬ ሞክሬ ምንም አልተሳካልኝም ከሙዜ ጋ የተፈጠረው ነገር ላይ ማለት ነው እና ለመስተካከል በጣም ሞክሬ ነበር ግን አሁን እስቲ የመጨረሻ ለመጨረሻ ጊዜ ነው ሞክር ና ይህንንም ስጦታ በዛውም ለመስጠት ደህንነቷንም ለማየት እኔም ስለጠፋው ከእሷ ጋር እሷን ለማግኘት ነው የመጣት ማለት ነው እና እስከ መጨረሻው ተከታተል መቻል ቤተሰቦች ተኝታለሽ፣ መሰለኝ ብርቱ ግን ማርያም ጎርቷታል እህቴ። እና ወደ ቤተሰቦች እንግዲህ ስ ተኝታለሽ፣ መሰለኝ

እንደ ፋርማሲ ዋ ብትጠመጠኝ ምን ችግር አለው? ያው እንግዲህ ፋሚሊያው ዛሬ እንግዲህ ቪዲዮ ከፍቼ የመጣሁት አንቺን ለመጠየቅ ቆይተናል። ያው ጊፍትም ከሰጦች ቆይቻለሁ። ይኸው ዛሬ ይህንን ነገር ሰጥሻለሁ። ግን ከዚህ በፊት መቅደም ያለበት ነገር አለ። ይህን ቋሰ ምንድነው አሳስቦኝ እኮ ነበር ያንቺ ነገር ታውቂያለሽ አይ መደወሉ እንኳን አልፈለኩት ድንገት ብመጣ ነው አሪፍ ነው ያልታሰብ ሰላም ይባላል ድንገት ነው ድንገት መምጣት ነው የፈለግኩት ለዛ ነው ፋሚሊ ነሽ ጠፍተሻል ምን አዲስ ነገር እንግዲህ አሁን እየሰማሁ ያለሁት ነገር በጣም ይፈልጋል በሱ ዙሪያ እራሱ ለመጠየቅ በጣም ሞክሬ ነበር ባለፈው በጉዜ እና ባንች ነው አይ ባሮቼ ስለዚ እንኳን እንድናወራ አልፈልግም ምክንያቱም በፊት አውርተናል እንዴ በካሜራ ደቅና መሄድ ለመጠየቅ ከሆነ አአአለም እሱ ብቻ እሱን አልጠየቅሽም። ደህንነትሽም በጣም አሳ ደህንነትማ ደህና ነኝ፣ እግዚአብሔር ይመስገን ደህና ነኝ። እንግዲህ ያው ሩጫ ነው፣ ስራ ነው፣ ልጅ ማስተማር ነው፣ ህይወት ነው እና ወይኑን አስታርቀናል። እንግዲህ አብረን አይታል እሱንማ መልካም ስራ ሰርተናልከዛ በኋላ ከተገናኘን ቆይተናል። እኔም ቤተሰብ ጋር ነበርኩኝ ቤተሰብ ጋር በዓል እዛ ሳለፍኩኝ ምናምን ነገር አቆዩ የመጣውት እራሱ እኮ ዛሬ ዛሬ ጧት መጣው ጧት፣ መልክት ትምህርት ቤት አደረስኩት። ደግሞ ቢል ሌላ አንተ እንደዚህ ብለሽ ምን ሆነሽ ምግብ በላ በላ አድርገን እስከራስ ወደ ራሳችን እስክንመለስ አይደለም ማታብዙ ምግብ ነው ብላል። እኔ አልበላም። እኔ ስጋው እና ውጭ በደንብ እርግጠኛ

እስብ ነበረ ችግር አልነበረው። ግን ደግሞ ያው ካደረክም እግዚአብሔር ይስጥህ አመሰግናለሁ። በጣም ብዙ ጊዜ ሰው የሚሰጠኝ የቅዱስ ሚካኤል ስጦታ ነው። የእውነት በጣም ብዙ ጊዜ ማለት ነው። ከብዙ ችግር ስላዳነኝ ደስ ይላል። በጣም በሕይወት የማይረሳ ስጦታ የእውነት ማለት። ከመላእክት የማስቀድመው ነገር የለም። ጠባቂ ነው። በጣም ከብዙ ፈተና ያወጣኝ ቅዱስ ሚካኤል ነው የእውነት የእውነት ማለት ነው። እንደውም አልመሰከርኩም መሰከርኩም ስለሱ ምንም የመሰከርኩት ነገር የለም። እና በጣም ብዙ ታሪክ ሰርቶልኛል አለኝ። ግን በጣም በሕይወት ያስደነገ ስጦታ ፍቄ ሰጠኝ። ስጦታ ፍቄ በሕይወት የማይረሳ ስጦታ አማራለን ምንም እንደማታጠምጣ ሰው ነው። ፎቶ፣ የአባቴ ፎቶ ነው ማለት ነው። መቼም መቼም ነው ማረሳ ማለት ደስ ይላል እኮ። ሁሉም ሰው ስጦታ ሲሰጠኝ ደስ ይላል። እኔ ሰው ካላሚላውን ካልሰጠኝ ስጦታ ነው ደስ ደስ ይለኛል ግን በቃ እኔ አላውቅም የሆነ የአባቴን ነገር በሕይወት የለም ማለት ዛሬ ያለችው እናቴ ናት። በሕይወት ከኔ ጋር ብዙ መከራ የምታሳልፈው በሕይወት እንኳን በምፈጠሩት ነገሮች ከኔ ጋር የምትጋፈጠው እሷ ናት። እንደ ወንድም እንደ ሴት ሆነ ማለት ነው። ግን ደግሞ እሱ የሞተውን ሰውዬው ለምን እንደሆነ አላቅም። በቃ እኔ ሁሌ እግዚአብሔርን ሁሌ በቃ ሰው ስለ እሱ ሲያወራኝ ስለ እሱ ሲያነሳ የእሱን ስጦታ ስሰጠኝ ይሁን እቺ ሰዓት አባቴ በልቤት ይኖራለት ነው የምለው እና ይሄን ይሄንንም ስለሚያዩ ነው እናም ደግሞ በፍቄ መሆኑ ደግሞ ሞር ወደ አደረገኝ ደስ እንዲልሽ ነው ፈልገው። በጣም አመሰግ ትልቅ ስጦታ ነበር። ከስንት ሰው መጣልኝ የቅዱስ ምክር ስጦታ ራሱ ዋይኗም ሰጥታኛለች ከዚህም በፊት ከድሮውም እስቱ ጋር ሆና ወይ የእዛን ሰዓት የሰጠችሽ ስጦታ ቅዱስ ሚካኤል፣ ቅዱስ ሚካኤል አለው የተያያዙ ናቸው። እንደገና ደግሞ ሁለት ሰው ሰጠኛል። የቅዱስ ሚካኤል ቦታ ለመመቻቸት ሆነው

እንደ ካሜራ ማን አይደለም፣ እንደ ልጅነት አይደለም። በጣም ብዙ ነገርም የተባለበት ነገሮች አሉ። ያው እዚህ ጋር ማውራት አልፈልግም፣ ግን እንደ ታናሽ ሳይሆን እንደ ታላቂ እኔ ሳላቅ ሲሆን ነገር ሲሆን በሰዎች ሲከፋ ኤቭን ይበይ በቃ ይሁን ማለት በጣም የበዛ ደስታው እንኳን እንድደሰት አይፈልግም። ምክንያቱም እኔ የሆነ ነገር ሳይ የምደሰት የሆነ ነገር ሳይ የምከፋ ሰው ነኝና፣ እነዚያን ነገሮች እንኳን ራስን አፕዴት እንዳደርግ በአዲስ መልክ እንዴት ነው ህይወት ቆም ብዬ ከታድርጌ በቃ ያንን ነገር ሳቆን እንዴ ህይወት እኮ አይቆምም ይቀጥላል ብሎ በጣም በብዙ መንገድ የሚመክረኝ ልጅ ነው እና የእውነት ሁለተኛ ታናሽ ምናምን ነው ይሄ ልጅ ማለት ነው። ልጅ ነው፣ ገና 11ኛ ክፍል ተማሪ ነው። ግን እንደ ታላቅ ብዙ ነገር እየመከረኝ እነፍቄም በዛን በዛ ሰዓት ያ ነገር ግብ ግብ ላይ ሰይጣን አሳስቷቸው ያ ነገር በነበሩበት ሰዓት የእውነት አንድ ቀን ሳያስቀይመኝ እኔንም እሷንም ከኛ ጋር ከዚህ ሰንዳፋ እየተመላለሰ ስለፋ በጣም ብዙ ዋጋ ስከፍልልን በብዙ ነገር ማለት ነው። የሰው ልጅ ነኝ ነገ ላስቀይመው እችላለሁ። እሱን ሊያስቀይመኝ ይችላል። ግን ደግሞ እኛ ጋር በጣም የማይረሱ ነገሮች አሉ። በመሀላችን ብዙ ነገር አለ። በመሀላችን አሁን ለምሳሌ ምንም ነገር ተድቤል ከችግሩ አይበልጥም። የኛ ማነው ፍቅራችን፣ ችግሩ አይበልጥም። የሚፈጠረው መሀል ላይ የሆነ ሀፕ የሚያደርገው ነገር ከኛ መሀላችን ካለው ፍቅር ችግሩ በልጦ አይታይም። ምን ጊዜ እና ለማስተካከል የምንሞክረው በንግግር ስለሆነ ዲስኬሽን ግዴታ ስለሆነ ያው በዚህ ስለማመን እኔ በንግግር አምናለሁ። እንትን ስላለው ነው ማለት እኔም በጣም ነው የምወድሽ፣ በጣም ነው የማከብርሽ። ያው በጣም ብዙ ነገር ያስጨንቃታል ግልጽ ነው፣ እና ከኤክስፔሪንስ ትንሽ በእነዚያ ነገር ላይ ትንሽ ስለሆነች በነገራችን ላይ የምር አልቃሻም ነገር ነች ከዚህ ፊት። ብቻ እናት ከኛ በላይ ያው የሚያስብልን አምላክ አለና፣ እነሱ ስለሁሉም ነገር በጣም አመሰግናለሁ የሚባለው እናንተንም አመሰግናቸዋለኝ፣ ውድ ቤተሰቦች የምትከታተልን በሙሉ እግዚአብሔር ያክብርልኝ። ስለሁሉም አመሰግናለሁ። ያው እንግዲህ አመስግኛለሁ። ዮ ያው እንግዲህ ፋሚሊ፣ አሁን የተደረገውን እንግዲህ አይታችኋል። አዩንም አስደስተናታል። ያው ይሄ ቀጣይ ደግሞ ባበደ ቪዲዮ ለመስራት ባበደ ነገር ለመምጣት ሞክራለሁ። አሁን ደግሞ እንደምታውቁት ፍቄና ወይኑ ስለተታረቁ ለነሱ የሆነ ነገር ግዴታ ያስፈልገናል እና እሱን ደግሞ አንድ ቀን የሆነ ነገር እናደርግላቸዋለን እኔ በደስታ እና የዛሬ ቪዲዮ በዚህ መስል ነበረ። ለማንኛውም መቻች ወዳቸኋል። ላይክ ሼር ሰብስክራይብ እንዳይረሳ። በእኔ ስምሽ የሚወደኝ ሰው ካለ በእኔ ስም ጸጥ ጠቅ ጠቅ እያደረጋቸው